ከአመታት በፊት ለመኖር አስቸጋሪ የአየር ጸባይ የነበረው አካባቢያቸው በአረንጓዴ አሻራ መርሃ ግብር ነፋሻማ በመሆን ለኑሮ ተስማሚ መሆኑን ሆኗል አሉ። ወደ ቀዳሚ ዝርዝር ዜናችን ስንሻገር ከአመታት በፊት ለመኖር አስቸጋሪ የአየር ጸባይ የነበረው አካባቢያቸው በአረንጓዴ አሻራ መርሃ ግብር ነፋሻማ በመሆን ለኑሮ ተስማሚ ሆኗል አሉ። በኪንዶ ኮይሻ ወረዳ የሴሬ ፊንጫዋ ቀበሌ ነዋሪዎች በቀበሌው የተጎዱ አካባቢዎችን መልሶ ለማልማት የተተከሉ ችግኞችን ከሰውና ከእንስሳት ንክኪ የመጠበቅ ስራ እንደሚሰራ የገለጸው ደግሞ የኪንዶ ኮይሻ ወረዳ ደንና አካባቢ ጥበቃ ጽሕፈት ቤት ነው። የጠረጴዛ ልማት ማህበርም በአካባቢው አረንጓዴ አሻራ መርሃ ግብር የላቀ ተሳትፎ እያደረገ እንደሚገኝ ተመላክቷል። ነህሚያ ገነቱ ዝርዝሩን አዘጋጅተዋለች። እንደ ሀገር የአየር ንብረት ለውጥ በየጊዜው በመቀያየሩ ምክንያት በተፈጥሮም ሆነ በሰው ሰራሽ አደጋዎች ሲከሰቱ ይስተዋላል። በወላይታ ዞን በኪንዶኮሻ ወረዳ ሴሬ ፊንጫዋ ቀበሌ በአካባቢው መራቆት ምክንያት ከዓመታት በፊት ለመኖር አስጊ ከሚባሉ አካባቢዎች አንዱ መሆኑን የአካባቢው ነዋሪዎች ይናገራሉ። አካባቢ ቀደም ሲል የሚያውቁት ያውቃሉ። በጣም እጅግ ሀሩር ነው፣ ፀሀማ ነው። ሰው በዚህ አካባቢ መቆም የማይችልበት አካባቢ ነው እጅግ በጣም ከዚህ አሁን ቀጥሎ ያለ ሜዳ አለ እሱን ይመስላል። ሀጋፐ አውባነ ዋናን ጊዮ ሄራ ሚዝ ያጋን የለት ዲጨና ሄራ ከዚህ የት ንሂድ ምን እንሁን የምንልበት አካባቢ ነው። ከብቶች ተወልደው ማደግ የማይችሉበት አድንጓሬ የሚወቃበት ነበር። ከሌላ አካባቢዎች የሚመጡ ሰዎችም አናታቸው ላይ የሆነ ቅጠል ካላደረጉ ማለፍ አይችሉም። በቃ አይበኮሁ ወተና ቤና ሄራ ገኮይሮ ይሁን እንጂ በጠረጴዛ ልማት ማህበር ከአካባቢው ነዋሪዎች ጋር በመተባበር በተተከሉ ችግኞች ምክንያት የአካባቢው ስነ ምህዳር ተቀይሮ ለመኖር ምቹ መሆኑን ይገልጻሉ። በፊት የነበሩ እነኚህ አሉ ወይበዳና ዋጮው የሚባል ነገሮች ሁሉ አሉ። ሰዎች በፊት አካባቢ እንጨት ነበረ፣ ግን በፊት ቆርጠው ነው ሜዳ ያደረጉት። ይሄ ጫካ ነበረ። በህገ ወጥ ከሰል፣ በተለያዩ ሁኔታዎች ሰዎች ጫካውን መንጥሮ ሜዳማ ካደረጉ በኋላ በመንግስትም በኤንጂዮም በወረዳውም ድጋፍ ይህ ቦታ ሊለማ ችሏል። የጠርጴዛ ልማት ማህበር ቦታውን ወስዶ እስከ ሶስት ዓመት ድረስ ችግኝ ከራሳቸው አምጥተው በመትከል አፈርና ውሃ ጥበቃ በመስራታቸው ለውጥ መጥቷል። አሳይ በኪንዶኮሻ ወረዳ ሴሬ ፊንጫዋ ቀበሌ የተጎዱ አካባቢዎችን ከሰውና ከእንስሳት ንክኪ ነጻ ሆነው እንዲቆዩ ከማድረግ አኳያ የተሰራው ስራ ውጤት ማምጣቱን የወረዳው ደንና አካባቢ ጥበቃ ልማት ጽሕፈት ቤት ኃላፊ አቶ በዛብህ ባሳ ተናግረዋል። ከችግኙ ከመትከል ባሻገር አፈርና ውሃ ጥበቃዎቹ በስፋት ተሰርቶ ነው። ባዮሎጂካል ስራዎቹ ከተሰሩ በኋላ ተከላዎቹ ተደርጎ ነው። ይሄ አሁን ያለንበት ቀበሌ ከወረዳ ውስጥ ካሉ አንዱና በጣም ፀሐያማ አካባቢ ለከተማ ቅርብ የሆነ ኢሌቬሽኑም ስናይ ወደ አንድ ሺ አንድ መቶ ዘጠና አካባቢ ያለው ከፊታውን ስናይ እና በጣም ፀሐያማ ቀበሌ ነው። ፊንጫዋ ሴሪ ፊንጫዋ የሚባለው ቀበሌ ነውና ይሄ መልሶ ራሱን እንዲያገኝ የማድረግ ስራ ነው የተሰራው። የኪንዶኮሻ ወረዳ ቆላማ ከመሆኑ አንጻር የተለያዩ የችግኝ ተከላ በየጊዜው መተከሉ አካባቢውን ወደ አረንጓዴነት መቀየሩን የገለጹት የወረዳው ምክትል አስተዳዳሪና የግብርና ጽህፈት ቤት ኃላፊ አቶ ታዲዮስ ተስፋዬ ናቸው። ለኪንዶኮሻ ወረዳ አግሮ ኢኮሎጂ ብዙም የማይመች ነው ለሰውም ለእንስሳት ነገር ግን እየተሰራ በመጣው በግብርናው ዘርፍ የተለያዩ ፕሮጀክትን በመጠቀም በካልም ላይ ዘጠኝ ማህበራትን በዘጠኝ ቀበሌ በማቀፍ የአፈርና ዋ ጥበቃ ስራ በተገቢው እየተሰራ ነው ያለው። በዛውም ደግሞ የተለያዩ ዘርፈ ብዙ ጠቀሜታ ያላቸውን ችግኞችን በመትከል ንጹህ አየር አርሶ አደሮቻችን እያገኙበት ለከብቶቻችን ምቹ የሆነበት አካባቢውን ደግሞ እየቀየረበት ሁኔታ ነው ያለው። ምርትና ምርታማነትን በዛው ልክ የጨመረበት ሁኔታ ነው ያለው። ጤናማ አየር ለማግኘት ሁሉም የሰው ልጆች አካባቢያቸውንና የመኖሪያ ቤታቸውን በአረንጓዴ ተክል ሊንከባከቡ ይገባል።